ከዚህ በፊትም ምን ብላለች? እሷ ላይፍ ላይ ራሱ ማውጣት ማችሉ ሰዎች ነው ብላ ሰደበት። ዛሬ ደግሞ ራሳቸው እኮ ከልጅነቴ ያሳለፋችሁ እንትን ብላችሁ ነው

እስከሁንም ወደ ድሮ ነው አላችሁ፣ አለወጣችሁም እስከሁን አላችሁ ምንም እየተቀየራችሁ ነገር የለም ብላ በላይፍ ላይ ራሱ ማውጣት ማርፍረው ሰዎች ናቸው። ዛሬ ደግሞ ራሳችሁ በልጅነት ጀምራችሁ የሚሰሩ ሰዎች አረጋችሁ ራሳችሁ

ማውራ ነገር አስተካክለም ማውራት ትችላለች። እንደ አፍ እንዳማጣ አታውራ። ማንም ሰው እኮ ራሱ ክብር እምቺ ክብር ጠብቆ ነው የሚኖረው። ሁሉም ሰው ማለት ነው። ዝምር ሰው ማንም እኔ ምንድን ነው እንደ እኔ እኮ አልነበርኩም፣ አሁን ነው የመጣሁት። በእውነት እኔ አልነበርኩም። ምንድን ነው እንደ ዝም ብሎ ሲካል እንደ ቁራ ምንድን ነው

እኔ አልኩት እኮ ቡራዬ ከዚህ ከፊትም ነግር ያለው እኔ የእሱ አይቱ ባልፈለገም እኔ የምፈልገው የቡራዬ ነው ትምህርት የሚያስተምሮ ብዬ ያለው ብሩኬ ማለት ነው። ብሩኬ አሁን ማለት ነው እኔ ለብሩኬም ሳይሆን ለሀይሜን ሳይሆን ብሩኬ አሁን ለእኛ ራሳችሁ መጥፎ ቃላት ብሎ ለማንም ብሎ እንትን እያለች ዛሬ ነበር ማለት እሷ ሰለናት ተነከረ ለማንም እንደሚያስብ ያስባሉ ሴቶች። አሁን ምንም ያደረገ ነገር የለም እኛ አይደል በልጅነቷ እንደዚህ እያረጋች ነው ምናምን እያለች እዚህ እኮ እሷ ችግር ከአውዴን ስጋ ችግር ምንድነው አላት? ምን ጸብ ነው አላት? ከኛ ጋር ስለምንደግፍ ነው ወይ ወንድሜ ነው ስላላን ነው ወይ ምንድን ነው ከኛ ጋር ማትፋተው ምንድን ነው ችግሯ ምንድን ነው እንዴ? ቆይ እኔ ገረመኝ ነገር

እንደዚ ቃሪ በቃሪ እንደ ቤት ለብሳ ያደረገንበት አደለ እንዴ? ለምን እኛ ነው እኮ ከመሬት ያነሳናት እኛ ማለት ነው። አሁን እኛ ብዙ ባናውራ ባጭሩ ማለት ነው ይ አሁን ብሩኬን እናንተ የምትደግፉ እኛ ተመልካች ብሩኬ አድናቂዎች ከሆንን ማለት ነው እኛ ጋር ከኦዴንስ ጋር እኛ ክፉ ነገር ካላወራን አታውራም እሷ። ግዴታ የለም ግን ለሰው ነገር ብላ ግዴታ ይሄ ደግሞ እንደዚህ የምትሆኑ ልጆች እንደዚህ የምትሰዳደቡ ምናምን ብላ። በተለይም እሷ ከራሷ በላይ ለኦዲንሱ አስተያየት ነው የምትሮጠው። ማሽፈለገን አስተያየት ነው እኛ አንፈልግም። የእሷ አስተያየት ማለት ነው ለምን ካልሽ፣ ወይ ልብ ብለሽ የምትሰሚ የሆን ይችላል ወይ ዝም ብለሽ ነው ገባገባ ወጣ እያልሽ ነው የእሷ ነገር ወይ ምሰሚ ውስጡ አይፈልግ ከሆነ ውስጡን የሚፈልግ ሰውን ደግሞ በስነ ስርዓት ቁጭ ብለሽ ትሰማለሽ አይደለ? እኛም እንደዚህ ነው። እሷ እንደዚህ ካለች እኔም እንደዚህ ነው። ምንድን ነው ለውጣለ

ማንም እናንተ እንደዚህ ካላቸው ብሮኬም ነው የምትሳደቡ። እቻላቸው ብሩኬ ይሰደባል። አዎ፣ እንደዚህ ይሰራሉ ምናምን ብሎ ሳያውቁ ዝም ብሎ ይህንን ሪፖርት ተደርጎበት የሆነ ቦታ ላይ ይሰራል። እናንተ ዝም ማለት አለባችሁ። ለሜን ዛሬ ማለት ነው። እኔ ዝም እላለሁ። እኔ ምልን ጊዜ ማለት ነው። ከብሩኬ ጋር በስነ ስርዓት የምትኖር ከሆነ በእንክብካቤ የምትይዝ ከሆነ ከሷ ጋር ልጣለም

አውርታ አውርታ ለእኔ ጻጸት የሚሆንበት ነገር አታደርግልኝ ስለዚህ ለምንድን ነው እንደዚህ የምትሆነው ወደ እራስህን ለምን አትመልስም ምናምን እያለች እያወረች ነው አሉ አንቺ አኔ ቡራዬ ለካ አንቺ ጉረግራለች እኔ ገም ደርሷል። ሁሉም ጋር ደርሷል። እኛ ሁሉም ሰምተናል። ግን ለነገሩ ማለት ነው ይሄ ልጅ ሰባ ፈልጎ ይሁን ነገር

እሱ ደስ ብሎታል እኮ ልጁ አያቸው አሽዳሹ ተላ ታውላ ማለ ምና ልጅ መሰለኝ የሰሙት ነገር ከሆነ አይ ለእኔ ምክንያት እንደዚህ መሆን እኔ አልፈልግም። እንደዚህ አትሁን፣ ጥሩ አይደለም ምናምን ብላ እየማከረች ነበር። እሱ ደግሞ ድምፁን ብቻ ሰ ወይ በጣም ወድሻለሁ ምናምን ላንቺ ብዬ ነው ብዙ ዋጋ እየከፈልኩኝ የነበርኩኝ ምናምን ብሎ የልቡ ነገር እያቁ ነበር። አሰምቼ ያለው እኔም ናፍቆት ነው ወይ ብሎ ለእኔም ደግሞ ልጆቹ ኮሜንት ጽፎ ከሳት ሞትቁት የብሩኪ ኦዲንሶች ናፍቆቶችን እየጨርሱ ነው መሰለኝ

ምን አልሽ? ማለት ወይዬ፣ ምን አልሽልኝ? አልደወለችም እሷ። ቆይ ቆይ፣ በዛኛው ስልክ ላዳምጣችሁ ቆይ እሱ ደውላለች ቪዲዮ ነው እኮ ልጁ ብሸተኛ ነው እያሳያ ነበረኒማሩ አሁን ምን ዞሮ ምንፈልጉ ነው እሱ ደግሞ አሁን በዚህ ብናቆም በዚህ ይመጣሉ ምን ኮቶታ አይጠፋም። ምን አይነት ኮቶታሞች ናችሁ? በጌታ ምንድነው?